ሰላም ጤና ይስጥልኝ። የዕለቱን ዜና አማቀርብላችሁ እኔ የራሴ ቅመም ስሆን የክቡር አጋሬ እና ስፖንሰሬ ክቡር ዶክተር በረኪና ናቸው። ወደ ዕለቱ ዜና አበይት ዜናዎች ስንሄድ የሰሞኑ በሳውዲ ላይ የሚደርስ የእህቶቻችን ግፍና ህገወጥ ደላሎች ብዛት ስድብን እንደ ባህል ማየት የመዳም ቅመሞች ውሳኔን ይመለከታል። ከዜናዎቻችን ጋር አብራችሁን ቆዩ። የሰሞኑን የሳውዲ ግፍ በሳውዲ እየተካሄደ ያለው የእህቶቻችን ግፍ በጣም ከባድ እና ሰግናኝ በመሆኑም የኢትዮጵያ መንግሥት ሊመለከትና እንዲሁም ደላሎችን በቁጥጥር ስር ማዋል አለበት ሲሉ ገልጸዋል። ይህ በእንዲህ እንዳለም ደላሎች ሲስተማቸውና የስራ ዘርፋቸውን በመቀየር ምንም በማያስነቃ በማያስነቃና ህጋዊ በመመሰል ሕፃናቶችን ወደ ተለያዩ አረብ ሀገራት እየላኩ ከጉልበት ብዝበዛም በተጨማሪ ለሞት እየዳረጓቸው ስለሆነ ደላሎች ከዚህ ድርጊታቸው እንዲቆጠቡ ሲሉም የመዳም ቅመሞች ድምፃቸውን አሰምተዋል። ከዚሁ ጋር በተያያዘ ደላሎች ሰሞኑን በየመን ባህር ላይ ብዙ ኢትዮጵያውያን ወጣቶችን የቀጠፈ ሲሆንም በዚሁም በተያያዘ ብዙ እናቶችም አልቅሰዋል፣ ብዙ እናቶችም አልቅሰዋል። እንዲህም ሲሉ ሀዘናቸውን ገልጠዋል፣ እኛ ልጆቻችንን ወደ ስደት የላክናቸው እንዲጦሩን መቀበሪያችንን እንዲያዘጋጁ ነው እንጂ እንዲቀበሩና የሀዘን መግለጫ እንድንሰማ አልነበረም ሀገራችን ጦርነት ሲያስቸግረን እነሱም በጦርነት ከሚሞቱብን ብለን አይናችን እያየ ከብቶቻችንና በጎቻችን ሸጠን ወደ ስደት ብንልካቸውም የተረፈን ግን መርዶና ልብን የሚሰብር አሰቃቂ ድምፅ ነው ያጠቀመን ብለው ሀዘናቸውን ገልጸዋል ከዚሁ ጋርም በተያያዘ በዚሁ በስደት ላይ እንዲህ ልጆች እንዲንገላቱና ለቤተሰቦቻቸው መሪር ሀዘን ላልተገባ ወጭም የሚዳርጓቸው ደላሎች በመሆናቸውም የመዳም ቅመሞች ቆጣ ያለና ቆንጠጥ የሚያደርግ ውይይት ላይ እንደሆኑ ገልጸዋል። ይሁንና መንግስት፣ እነኚህን ህገወጥ ደላሎች ሃይ እማይላቸው ካልሆነና በቁጥጥር ስር እማያውላቸው ከሆነ የስደት ላይ የሚመጡ እህቶቻችንን እያንዳንዳችን በስደት ላይ ያለን ኢትዮጵያውያን እህቶቻችንን አንዳንድ ኢትዮጵያውያንን ብንወስድ ካልተገባ ህገወጥ የሰዎች ዝውውር እንታደጋቸዋለንም ሲሉ አሰምተዋል። ህገወጥ ደላሎች ከመንግስት ጋር ቁርኝት ሳይኖራቸውም አይቀርም ብለው አንዳንድ ምንጮችም ገልጸዋል። ከዚሁ ጋርም በተያያዘ ህገወጥ ደላሎች ከዚህ ድርጊታቸው መቆጠብም እንዳለባቸው ለበደሉትም እስካሁን ለያረጉትም ነገር ይቅርታ ጠይቀው እጃቸውን ለህግ መስጠት አለባቸው ሲሉም አንዳንድ ምንጮች ገልጸዋል። በመቀጠልም ሰሞኑን እየተዘዋወረ ያለው ስድብን እንደ ባህል እያደረጉ የሚጠቀሙ ትላልቅ ኢትዮጵያውያን በእድሜ ገፋ ያሉ ጠንከር ያሉ በአስተሳሰብ ግን ትንሽ አነስ ያሉና ሕፃን የሚባሉ ኢትዮጵያውያን ግን ኢትዮጵያውያን ሊሆኑ የማይችሉና የማይወክሉ እናትሽ ወይም ደግሞ እናት ግን እየተባባሉ የሚሰዳደቡት የኢትዮጵያን እናቶች በጣም አስቆጥተዋቸዋል። ከዚሁ ጋርም በተያያዘ የኢትዮጵያ እናቶች ድምፃቸውን ቆጣ አድርገውም ተናግረዋል። እኛ እናቶቻችሁ ስናሳድጋችሁ አይደለም እኛን ጎረቤትን እንድትታዘዙ አርገን አሳደግናችሁ እንጂ እንድመልሳችሁ እንድትሰድቡንና እንድናዝንባችሁም ሆናችኋልና ከዚህ ድርጊታችሁ ብትቆጠቡ መልካም ነው። እኛም አንርገማችሁ በስተመጨረሻም መጨረሻም በእርጅናችንም የልጅን እርግማን እንድንረግማችሁም አታድርጉን በልጅም አንሰደብ ሲሉ ሐዘናቸውን ገልጸዋል። የመዳም ቅመሞች ውሳኔ። የመዳም ቅመሞች ሰሞኑን በሚደረገው በተለያዩ አሉባልታና በተለያዩ ነገሮች ላይ የራሳችንን በራሳችን ማስተዳደርም ሆነ መምራት እንችላለን። ስለዚህ ሁላችሁም ከእኛ ላይ ራሳችሁን አንሱ። እኛው እርስ በርስ መረዳዳት አለብን። በተለይ በአረብ ሀገር ላይ የተለያየ የአካል ጉዳትና ሞት ሲደርስ የምንረዳቸውም ሆነ ራሳችን አስከሬን ወደ ኢትዮጵያ የምንልክ እኛው እራሳችን ስለሆንን፣ ስትታመሙና ሲቸግራችሁ አርቲስቶችም ሆናችሁ ታዋቂ ዘፋኝ እንዲሁም ዘማሪም ብትሆኑ እኛ ስለምንም አይመለከተንም። መኖር ያለብን ስለ ራሳችን ነው እንጂ አንዲት የመዳም ቅመም ስትታመም ማንም ድምፅ የሆናት አርቲስትም ሆነ ዘማሪ እንደሌለ አውቃችሁ ለልመና ወደ መዳም ቅመም አፋችሁን በማለሳለስ በስብከት ቃል ባትመጡ መልካም ነው ሲሉም ገልጸዋል። ከዚሁ ጋርም በተያያዘ በተለያየ ሆስፒታል የሚገኙ ኢትዮጵያውያን እህቶቻችንና ወንድሞቻችን በጽኑ ህመሟን ክፍል ሲገኙም ማንም መለስ ብሎ እማያቸው እና ብዙ ሰባከያ እና ዘማሪዋንም እንዲሁም ዘፋኞች ወደ ኮንሰርት ብለው ወደ አረብ ሀገሩ ሲመጡ መለስ ብለው እማያያቸው መሆኑንም ገልጸው ተናግረዋል። ከዚሁ ጋርም በተያያዘ የመዳም ቅመሞች ከእንግዲህ ወዲያ መቆጠብ መታረም አለብን። ከቀደመው ነገር ትምህርት ወስደን ራሳችን በራሳችን መረዳዳት አለብን። እኛው የራሳችን አምባሳደሮች ነን ሲሉም ድምፃቸውን አሰምተዋል። የዕለቱን ዜና ያቀረብኩላችሁ የራሴ ቅመም ሲሆን ከተባበሩት አረብ ኤሚሬት ዱባይ የክብር ስፖንሰሮችም ክቡር ዶክተር በረኪና እና እንደዚህ ፏብትን አርጎ አምባሳደር ልብስ ያስጌጠኝም የኢማራት አምባሳደር ዩኒፎርም ነው። ክብር ለመዳሜ እና ክብር ለሁሉም የመዳም ቅመሞች እያልኩኝ፣ እኔ ግን ቅመምነቴ ለራሴ ነው እንጂ ለእሷ በፍጹም አልመጥንም እያልኩኝ አብሬያችሁ የቆየሁት ዘውዲቱ ደምጠ ወይም የራሴ ቅመም ነኝ። በሌላ ዜና እስከምንገናኝ ሰላም ሰንብቱ።